ብሮታይ ሰላምታችን በያላችሁበት ሂድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል ጀኔራሉ የተገኙበት መድረክ መነጋገሪያ ሆኗል። በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ሲሆኑ የጠቅላይ ሚኒስትሩ አማካሪም ስለ ፋኖ ኃይሎች ሰሞንኛ ውጊያ ገልጸዋል በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የኢሳያስ አፈወርቂ የመንግስት እሬቻን በቀይ ባህር ላይ ስለማክበር መግለጫ አውጥቷል። በብሔራዊ ቴሌቪዥን ጣቢያው የቀረበው መግለጫ ተወንጫፊ ሚሳኤል እና ድሮናለን ብለው አስፈራሩን ሲል ያብራራል። ይህንንም እንመለከታለን በአዲስ አበባ ከተማ በርካታ ኗሪዎች የመኖሪያ ቤታቸውን ለንግድ ስራ ውላችኋል በሚል እየተሳደዱ ስለመሆኑ ተገለጸም። የሊዝ ህግ ተላለፋችሁ ተብለው ሚሊዮኖችን እንዲከፍሉ የተጠየቁ እንዳሉም ታውቋል። ትሰሙታላችሁም። ፕሬዚደንቱ በድንገት አዲስ አበባ ተገኝተዋል። ይህ ጉዞ ድርድሩ መክሸፉን ተከትሎ የመጣ ነው። ለጉዳዩ ቅርበት ያላቸው ምንጮች ደግሞ ለአብይ አህመድ የወረደ መና ብለውታል። እንመለከተዋለን። የግብፁ ፕሬዝደንት በድጋሚ ኢትዮጵያ ላይ ዛቱ። አብዱል ፈታህ አልሲሲ ግብፅ እጆቿን አሳስራ አትቀመጥም ብለዋል። ሰሙታላችሁም። በትግራይ ክልል የተከሰተው የመሬት መንቀጥቀጥ መኖሪያ ቤቶችን አፈረስም። በተመሳሳይ በአፋር ክልል የተከሰተው ንዝረት የሰው ህይወትን ሲነጥቅ በ10ሺዎች የሚቆጠሩትንም አፈናቅሏል። ሌላኛው መረጃችን ነው። በማዳጋስካር ህዝባዊ አመፁን የሀገሪቱ ወታደሮች ተቀላቅለውታል። የሀገሪቱ መሪ ደግሞ ስልጣኔን በኃይል ሊነጥቁ ነው ሲሉ ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ጀነራሉ የተገኙበት መድረክ መነጋገሪያ ሆኗል። በተለያዩ አካባቢዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ይገኛሉ። የጠቅላይ ሚኒስትሩ አማካሪም ስለፋኖ ኃይሎች ሰሞነኛ ውጊያ ገልጸዋል። ከሳምንታት በፊት በሰሜን ወሎ ዞን ጃራ የፋኖ ኃይሎች ያደረሱት ጥቃት መነጋገሪያ ነበር። የፋኖ ኃይሎች በወታደራዊ ካምፕ ላይ ባደረሱት ጥቃትም በመቶዎች የሚቆጠሩት ለሞት ለጉዳት፣ አሊያም ደግሞ ለምርኮ ዳረግን ሲሉ መግለጻቸውን አይዘነጋም። ያን የሚሊሽ አባላት ማሰ የማሰልጠኛ ካምፕን ጥቃት ተከትሎ በአገዛዙ ልሳናትና ደጋፊና ተደጋፊዎች በኩል ይሰራጭ የነበረው መረጃ ታጣቂ ኃይሎች የወሰዱትን እርምጃ የሚኮንን ነበር። በአርሶ አደሮች ላይ የተፈጸመ ጥቃት እንደሆነ በማንሳት ጉዳዩ በወቅቱ እንዲህ መነጋገሪያ ሆኖ ከቀረበ በኋላም ዛሬ የብልጽግናው መንግስት ወታደራዊ አዛዦች በዚሁ በጃራ ተገኝተው የተረፉትን የሚሊሻ አባላትን መረቁ ሲሉ አሳውቋል። ከሰሜን ወሎ ዞን ሁሉም ወረዳና የከተማ አስተዳድሮች የተወጣጡ የስራ አስከባሪ አባላት መሰረታዊ የውትድርና ስልጠናቸውን አጠናቀው በዛሬው ዕለት ተመርቀዋል ይላል ይኸው የብልጽግናው መግለጫ፣ በቅርቡ የማዕረግ እርገት ያገኙት ጄኔራል ዘውዱ ሰጣርጌ የተገኙበት ምረቃ መሆኑን በመጠቆም ሆኖ ሆኖ በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶችና የሚደረጉ ውጊያዎችም እንደቀጠሉ ናቸው። በሺዎች እጅ ሰጡ የሲል ብልጽግና ከጥቂት ወራት በፊት ያስነግርበት የነበረው የሰሜን ሸዋ ዞን በተለይም መረሃ ቤት የቀጠናም ሬማ አካባቢ አሁን የውጊያ ቀጠና ሆኗል። የፋኖ ኃይሎች እንደ ግሸራቤል ወዳሉ ከተሞች መግባታቸውም ተሰምቷል። በደቡብ ወሎ መሃል ሳይንት ዴንሳም እንደዚሁ። የመከላከያ ሰራዊቱ ደግሞ እንደ መርሳና ጊራና ባሉ ቀጠናዎች ተመልሶ በመግባት ተከታታይ የከባድ መሳሪያ ድብደባዎችን ማድረጉ ታውቋል። የፋኖ ኃይሎች ደግሞ በዚሁ ቀጠና ከሁለት ሳምንት በላይ አደረግ ነው ያሉትን ዘመቻም በርካታ የጦር መሳሪያና ሰራዊት ማርከው ማጠናቀቃቸውን ትናንት አሳውቀው ነበርም። ሰሞነኛውን የፋኖ ኃይሎችን ጥቃት በተመለከተ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጀውሳ በሚለው ገለጻቸው ተመልሷል። አብይን በመንግስተ ሰማያትን ባገለግለው አልጸጸትም በሚለው እንደዚሁም አስር ሚሊዮን ኢትዮጵያውያን ቢያልቁና እኛ ብንኖር በሚለው ገለጻቸው የሚታወሱት የትግራይ ከተሞች ላይ ቦምብ ጣል ጣል በማድረግ ማጠናቀቅ ቀላል እንደሆነ ሲያብራሩት ሰምቶ የሚያውቁት ዳንኤል ክብረት የጃውሳ የሰሞኑ ነገር አላርፍ ያለች ጥጃ አንበሳ ሰፈር ታነጅባለች ነው ብለዋል። ይህንን ጃውሳ የሚሉትን የክልሉን ወጣት ተመትቶ ያለቀም፣ እንደ አይጥም በየጉድጓዱ የገባ ወዘተ ብለው ደጋግመው ገልጸውት ያውቃሉናም፣ አሁን ወጥቶ ያነጀበው ኃይል ስኬት የመጣ ነው የሚለውን ግን የአብይን መቅድም የሚያነቡት ሰው የመለሱት አልሆነም።

ፕሬዚደንቱ በድንገት አዲስ አበባ ተገኝተዋል። ይህ ጉዞ ድርድሩ መክሸፉን ተከትሎ እየመጣ ነው። ለጉዳዩ ቅርበት ያላቸው ሰዎች ደግሞ ለአብይ አህመድ እየወረደ መና ብለውታል። የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ ድንገተኛ ጉዞ ወደ አዲስ አበባ አድርገዋል። በሳምንታት ልዩነትም ነው አብይ አህመድን ለማግኘት ያቀኑት። ጠቅላይ ሚኒስትር አብይ አህመድ በሁለትዮሽ ጉዳዮች ላይ ተወያየን ብለው ገልጸውታል። ጉዳዩን የሚያውቁት የቅርብ ምንጮች ግን ነገሩ እንዲህ አይደለም ይላሉ። ሐሰን ሼህ መሐመድ አዲስ አበባ የወሰዳቸው ጉዳይ የኢትዮጵያ መከላከያ ሰራዊት አጀንዳ ነው። የሶማሊያው ፕሬዚደንት እየተቃረበ ካለው ምርጫናም ከጁባላንድ ጋር በተያዘው ውጥረት ውስጥ ናቸው። የጁባላንዱ ፕሬዝደንት ማዶቤ ጋር ባለፈው አመት የእስር ማዘዣን ያወጡናም እሳቸው የሚወጣባቸው ሐሰን ሽ መሐመድ መካከል ድርድር ለማድረግ ኬንያና የተባበሩት አረብ ኢሚሬቶች ጥረቶችን ሲያደርጉ መቆየታቸው ይነገራል። ግን ስኬታም አልሆኑም። በሶማሊያ ፌዴራላዊ መንግስትና በጁባላንድ አስተዳደር መካከል ባለፈው ሳምንት ድርድር ተደርጎ የነበረ ሲሆን ለመሳተፍም የሶማሊያው ፕሬዚዳንት የጁባላንድ ዋና ከተማ ወደ ኪስማዩ አቅንተው ነበርም። ያለ ውጤት ነው ወደ ሞቃዲሾ የተመለሱት። ፕሬዚደንቱ በጁባላንድ ከማዶቤ ጋር መስማማት አሊያም የራሳቸውን አስተዳደር መትከልን ከምርጫ በፊት ያስቀመጡት ግብ ነው። በዚህ እቅዳቸውና በማዶቤ መካከል ያለው ደግሞ የኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ ጦር በኪስማዩና ዶሎ ያለው ተጽዕኖን ተከትሎ አብይ አህመድ ከሳቸው ወገን ይሰለፉ ዘንድ ነው ዛሬ ፕሬዚደንት ሐሰን ሼህ መሐመድ በቀናት ልዩነት ተመለ ተመላለሰው አዲስ አበባ የገቡት ይላሉ የኢትዮ ፎረም ምንጮች። በውስጥም በጎረቤቶችም ጸብ ማትረፍን ባለመረጋጋትና በጦርነት ስልጣንን ማቆየትን ፖሊሲያቸው ላደረጉት አብይ አህመድም ይህ ከሰማይ የወረደ መና ነው ያስባለውም ለዚህ ነው። የኢሳያስ መንግስት እሬቻን ቀይ ባህር ላይ ስለማክበር መግለጫ አውጥቷል። በ በብሔራዊ ቴሌቪዥን ጣቢያው የቀረበው መግለጫ ተወንጫፊ ሚሳኤልና ድሮን አለን ብለው አስፈራሩን ሲልም ያብራራል። ከወደ አራት ኪሎ ዛቻዎች ከቀደመው የጥፋት አገሩ ከወደ አስመራ ደግሞ ምላሾች አሁንም እንደቀጠሉ ናቸው። ውጥረትና ጦርነት በመንበራቸው የሚያቆያቸው ሁለቱ አገዛዞች ይህንን ሰላምም ጦርነትም የሌለበትን ሁነት በመፍጠር ህዝባቸውን በስጋት ውስጥ የመግዛት መንገድ ላይ ናቸው። የሆኖ ሆኖ ሻቢያ አንድ ምክንያቱ በሆነው ብሔራዊ ቴሌቪዥን ጣቢያው ያቀረበው መግለጫም ጠንካራ ቃላትን የያዘ ነው። በተደጋጋሚ ደብዳቤ ተጻፈብኝ ተዛተብኝ ያለው የኢሳያስ አፈወርቂ መንግስት የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ እየተዘጋ የህግ ጉዳይን በማንሳት በኤርትራና በኢትዮጵያ ህዝቦች መካከል ጥላቻ ወይም ከተቻለም ጦርነት ለመቀስቀስ ጥረት እያደረገ ነው ብሏል። ይህን ለማስቻል ደግሞ በተደጋጋሚ ብልጽግና የሚነዛው ፕሮፓጋንዳ እያስገረመኝ ነው ሲልም ያብራራል። ከነዚህ ውስጥ ደግሞ ሁለት ግዙፍ የ የውሃ ስትራቴጂዎች ነድፈናል። በቅርቡ ወደብ ይኖረናል። የዛሬ ዓመት እሬቻን በባህር ዳርቻ ላይ እናከብራለን። የባህር ኃይል የተፈጠረበት ምክንያት ባህር ስለፈለግን ነው። የሚመጣብንን ስጋት ለመከላከል በቀይ ባህር ወታደራዊ ካምፕ ሊኖረን ይገባል። 130 ሚሊየን ህዝብን ይዘን ያለ ባህር ልንኖር አንችልም። የተራበ ህዝብ ህግ የለውም። እንደ ማዕበል ሆነን እንውጣችኋለን በሚል አስፈራሩን ያለበት ይገኝበታል አብ ቀረባ ጊዜ ወደብ ክህልወና እዩ

ሻቢያ ይቀጥልና፣ ከወሬ አልፎም ድሮንና ሚሳኤል እያሳዩ አስፈራሩን ይላል። የህዳሴው ግድብ ላይ ጨርሰናል፣ ቀጣይ ወደ ቀይ ባህር ነው። ኢትዮጵያ ባህር ያጣችበት ሁኔታ አግባብ አይደለም። የኤርትራ ሪፈረንደም የኢትዮጵያ ህዝብ ሀሳብ ስላልተሰጠበትም ህጋዊ አይደለም። ኢትዮጵያ ለኤርትራ እውቅና ልትነፍግ ትችላለች። አምስት ዓመት ታገስን፣ ከዚህ በላይ አንታገሳቸውም። ጦርነት የማይቀር ነው፣ ቀርቧል፣ ሊጀመር ነው። ሰራዊት ወደ ድንበር ተጠግቷል። አይዞን፣ አንፍራ፣ የብልጽግና አምላክን ይዘን እንችላለን። ቀላል ነው ጊዜ አይፈጅብንም። ቢፈጅብን ሳልስት ነው። ረጅም ርቀት ተወንጫፊ ሚሳይሎችና ድሮኖች አሉን። በአሰብም ሆነ ሙሐጅርና ሱዳን አድርገን እንዲህ እናደርጋለን። ቀብጥርጥር እያለም ብልጽግና ማለቂያ የሌለው ወሬ ላይ ነው ሲልም ያነሳል ሻዕቢያ እንተወሰደ ሳልስቲ እዩ ነዊሕ ርሕቀት ዝውንጨፍ ሚሳይላት ኣለና ድሮናት ኣለዋና ሻቢያ ኢሳያስ ከወራት በፊት አሉት ያለውን አስታውሶ የጦርነት አፒታይት የለንም ሲልም ገልጾ ከተወረርን ግን እንዴት ራሳችንን መከላከል እንዳለብን እናቃለን። ይሄ ታሪካችን የሚመሰክረው ነው ብልጽግና ድሮኖች፣ ሚሳይሎችና ሌሎችንም እንደገዛ በሰልፍና በጉራ እያወራ ይገኛል። በኤርትራ ላይ ጥቃት እንደሚፈጽምም እያስፈራራ ነው። ይሄ ከጤነኛ አስተሳሰብ የሚመነጭ አይደለም። ታሪክን የሚያውቁ ወገኖች ብቻ ናቸው እንዲህ የሚሉት ሲልም የራሱንም ዛቻ አቅርቧል። ሀተታው ስለ ሰሞንኛው የወልዲያ ዙሪያው የፋኖ ጥቃትም ያነሳል። በራስህ ላይ እሳት ለኩሰ እያራገቡብኝ ነው ብሎ ከመክሰስ በላይ የሚያሳፍር ነገር ምናለም አለም ብልጽግናም ራሱ ባጠፋው ስትራቴጂካዊ ስህተት በከባድ ውጥረት ውስጥ ሲገባም በሀሰተኛ ክስ ያለም አቀፉ ማህበረሰብ ሀዘኔታን ባገኝ ብሎ ኤርትራ ፋኖ ነረ ረዳብኝ እያለም እየቆዘመ ይገኛል ሲል በማንሳት ይህንን በተመለከተ ከወደ አራት ኪሎ የተሰጠ ቀጥተኛ ምላሽ የለም። በአዲስ አበባ በርካታ ኗሪዎች መኖሪያ ቤት ለንግድ ስራ ውላቸዋል በሚል እየተሳደዱ መሆኑ ተሰማም። የሊዝ ህግ ተላልፋቸዋል ተብለው ሚሊዮኖችን እንዲከፍሉ የተጠየቁ እንዳሉም ነው የተገለጸው። አገዛዙ ለነ አይኤምኤፍ ከገባቸው ቃሎች ውስጥ ከዜጎች ከፍተኛ ገቢን እሰበስባለሁ የሚለው አንዱ ነው። ሰበቦች እየተፈለጉ ሰዎች ከሌላቸው ጭምር እንዲከፍሉ እየተደረጉም ናቸው። ከሰሞኑ ግብር የተጠየቁ የንግዱ ማህበረሰብ አባላት ውስጥ ጥቂት የማይባሉት በድንጋጤ የንግድ ፈቃዳቸውን የመመለስ ጥያቄ ሁሉ ማቅረብ መጀመራቸውም ነው የተገለጸው። አሁን የተሰማው መረጃ ደግሞ መኖሪያ ቤት ላይ የንግድ ስራ ጀምራቸዋል በሚል ዜጎች ላይ ከፍተኛ የገንዘብ ቅጣት እየተጣለ መሆኑን የሚገልጽ ነው። አንድ ሰሜት አካባቢ የሚገኙ ነዋሪ ለኢትዮ ፎረም ሲናገሩ እዚህ ግብ አለማይባል የንግድ ስራም ፕሮፐርቲ ታክስና ግብር ሲከፍሉበት ለኖሩት ቤታቸው አሁን እስከ አምስት ሚሊዮን ብር እንዲከፍሉ መጠየቃቸውን በመግለጽ ነው። በተለያዩ አዲስ አበባ አካባቢዎች ማስጠንቀቂያዎችና ታሽጓል የሚሉ ምልክቶች መለጠፋቸውም ታውቋል። ሳይደር ደግሞ በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ ውሏል የተባሉ ነዋሪዎች በሶስት ቀናት ውስጥ እስከ 45 ሺ ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው መናገራቸውን ዘግቧል። ነዋሪዎቹ የመኖሪያ ቤታቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከመቶ ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ገልጿል። በአቃቂ በለሚኩራ፣ በነፋስ ስልክ ላፍቶና በጉለል የክፍለ ከተሞች የሚኖሩ ነዋሪዎችም ባለፉት ቀናት የማስጠንቀቂያ ደብዳቤዎች ደርሰዋቸዋል። ስማቸው እንዳይጠቀስ የጠየቁ አንድ ነዋሪ አገልግሎት ለመለወጥ የተጠየቁት አራት ነጥብ አምስት ሚሊዮን ብር ከአቅማቸው በላይ እንደሆነ ይገልጻሉ። በመኖሪያ ቤታቸው ካሬ መሬት ልክ የተሰላው የገንዘብ መጠን በአካባቢያቸው በቅርቡ ከተካሄደ የሊዝ ጨረታ ዋጋ በላይ መሆኑንም ያስረዳሉ። ብዙ ቤተሰብ ታስተዳድራለህ፣ ግብር ትከፍላለህ፣ አራት አምስት ሰራተኛ አለህ፣ በሶስት ቀን መጥተህ ክፈል ማለት ይሄ በጣም ለመግለጽ የሚቸግር ሁኔታ ነው ሲሉ ስሜታቸውን አጋርቷል። የተሰጣቸው ቀነ ገደብ የደረሰባቸው አንዳንድ አንዳንድ ነዋሪዎች ደግሞ የንግድ ቤታቸውን ማፍረስ መጀመራቸው ነው የተሰማው። የግብፁ ፕሬዚደንት በድጋሜ ኢትዮጵያ ላይ ዛቱ። አብዱል ፈታል ሲሲ ግብፅ እጆቿን አሳስራ አትቀመጥም ብሏል። የካይሮ መንግስት ኢትዮጵያ ላይ የሚያቀርበው ዛቻ ዘመናትን የተሻገረ ነው። ኢትዮጵያ በራሷ ሀብት የመልማት መብቷን ባረጁ ባፈጁ የቅኝ ግዛት ውሎች ሰበብ ለማስተጓጎል ሲሞክርም እንግድ አይደለም። የካይሮ አስተዳደር የህዳሴው ግድብ ገና ከጥንሰሶች ይስተጓጎል ዘንድ አበክሮ ሰርቷል። አብይና ብልጽግናም ለዚህ ሂደቱ በአንድ ወቅት አመቺ ሁኔታን ፈጥረውለት ነበር ሀገር ወዳድ ኢትዮጵያውያን የሀገር መሪነን የሚሉ የአራት ኪሎ ባለስልጣናት ላይ ተጽዕኖ በወቅቱ ባያሳድሩ ኑሮ ዛሬ ግድቡም የተለመደ ያገዛዙ የዲፕሎማሲ ኪሳራ መገለጫ አይሆን ነበር የሆኖ ሆኖ አብዱል ፈታል ሲሲ በሌላ ዛቻ ተከስተዋል በካይሮ የውሃ ሳምንት 2 አምስት ላይ ንግግር ያደረጉት የግብፅ ፕሬዚደንት አብዱል ፈታል ሲሲ በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ ላይ ኢትዮጵያ ግልጽ መልእክት አስተላልፋለሁ ብሏል ፕሬዚደንቱ የኢትዮጵያን አካሄድ ሀላፊነት የጎደለው ሲሉ ከወቀሱ በ በኋላ ግብጽ በዚህ ኃላፊነት በጎደለው አካሄድ ፊት እጇን ታስራ አትቀመጥም ብሏል አልሲሲ። አክለውም ግብጽ የውሃ ጥቅሟን ለመከላከል ሁሉን ማስፈላጊ እርምጃዎችን እንደምትወስድ አረጋግጧል። በተመሳሳይ ጊዜ ደግሞ ትብብርን፣ ፈጠራን እና ዘላቂ ልማትን እንደምትደግፍ ነው የገለጹት። ግብጽ የውሃ ደህንነት ፈተና ገጥሟታል ያሉት አልሲሲም ከአንድ መቶ ሚሊዮን በላይ ዜጎቻችን የህልውና ጉዳይ ነው ሲሉም የአባይን ወንዝ ጉዳይ አቅርበውታል። ውሃ ለእኛ ቅንጦት አይደለም የሚሉት ፕሬዚደንቱ ከ አራት ዓመታት በላይ አስገዳጅ ወደ ኢትዮጵያ በአባይ ወንዝ ላይ እንድትደርስ ስንጥር ቆይተናል፣ በማለትም አክሏል። ነገር ግን ከኢትዮጵያ በኩል የአባይ ወንዝ የሚገባው ለኔ ነው የሚል የተናጠልና የተሳሳተ አመለካከት ነው የተያዘው በማለትም ክሳቸውን አቅርቧል። ዲፕሎማሲያዊ መንገድን መምረጣችን የመፍራታችን አሊያም ደካማ መሆናችን ማሳያ አይደለም። እናም እጃችንን አጣጥፈን አንቀመጥም ሲሉ ነው ፕሬዚደንቱ የተናገሩት። በትግራይ ክልል የተከሰተው የመሬት መንቀጥቀጥ መኖሪያ ቤቶችን አፈረስም። በተመሳሳይ በአፋር ክልል የተከሰተው ንዝረትን በአስር ሺዎች የሚቆጠሩትን አፈናቅሏል። ትናንት በትግራይና አፋር የመሬት መንቀጥቀጥ ክስተቶች መመዝገባቸውን መዘገባችን ይታወሳል። የመሬት ንዝረቱ ዛሬም ተከስቷል። በትግራይ ክልል ከምስራቃዊ አጽቢ ወንበርታ ወረዳ 26 ኪሎ ሜትር ርቀት ላይ የተከሰተውና በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥን ተከትሎ በቃላሚን ቀበሌ ገበሬ ማህበር ቡሃ ለመንደር ስድስት ቤቶች በከፊል እንደፈረሱ ወረዳው አረጋግጧል። እንደ ትናንት ነው ከባ ከባድ ባይሆንም ዛሬ የመሬት ንዝረቱ በተወሰነ መልኩ መቀጠሉን የገለጸው የወረዳው አስተዳደር በሰው በእንስሳትና በንብረት ላይ ያስከተለው ጉዳት እንደሌለ ግን ገልጿል። በሌላ በኩል በአፋር ክልል ኪልበት የረሱ ዞን በረሃ ላይ ወረዳም ትናንት ምሽት በተከሰተው የመሬት መንቀጥቀጥ ከ45 ሺህ በላይ የሚሆኑ ከመኖሪያቸው መፈናቀላቸውን የወረዳው አስተዳደር ገልጿል። ለተፈናቃዮች የሚሆን ምግብና መጠለያም ከባድ ጉዳት ወደ ደረሰባቸው ቀበሌዎች እየተጓጓዘ ስለመሆኑም ገልጿል። በክልሉ ትናንት ምሽት የደረሰው የመሬት መንቀጥቀጥ ከበረሃሌ በተጨማሪም በተመሳሳይ ዞን ውስጥ በሚገኙት ኮናባና ዳሎል ወረዳዎችም የተከሰተ እንደነበር ነው የክልሉ መንግስት ያሳወቀው። በበረሃሌ ወረዳ የመጀመሪያው ርዕደ መሬት ከደረሰበት ከትናንት ምሽት 12 ሰዓት ጀምሮም ለስድስት ጊዜያት ያክል የመሬት መንቀጥቀጥ ክስተቱ መከሰቱም ታውቋል። በወረዳው ካሉ ቀበሌዎች መካከል በርዕደ መሬቱ ከፍተኛ ጉዳት የደረሰባቸው ቦሬና፣ አስኩ፣ ጉቢ ኦላ ቀበሌዎች መሆናቸውም ነው የተነገረው። በአደጋው ሳቢያ በቀበሌዎች ሌሎች ነዋሪ የሆኑ ስድስት ሰዎች መጎዳታቸው እንደዚሁም አንድ የአስራ ሁለት ዓመት አዳጊ ልጅም ህይወት ማለፉ ነው የተሰማው። ከተጎጂዎች ውስጥ ሶስቱ ወደ በረሃሌ ሪፈራል ሆስፒታል ተወስደው ህክምና እንደተደረገላቸው የተገለጸ ሲሆን በሁለቱ ቀበሌዎች የቤት መፍረስ ያስከተለው ርዕደ መሬት በተከሰተበት ወቅት አብዛኞቹ ነዋሪዎች ከቤት ውጭ የነበሩ በመሆኑ የተጎጂዎች ቁጥር ሊቀንስ ስለመቻሉም ነው የክልሉ መንግስት ይገለጹም። በማዳጋስካር ህዝባዊ አመፆን የሀገሪቱ ወታደሮች ተቀላቅለውታል። የሀገሪቱ መሪ ደግሞ ስልጣኔን በኃይል ሊነጥቁ ነው ሲሉ ገልጿል። የወጣቶች አብዮት ከተቀጣጠለባቸው ሀገራት መካከል ማዳጋስካር አንዷ ሆናለች። በርካታ የዓለም ሀገራት በተለይም በአፍሪካ ሀገራት የኑሮ ውድነት፣ ብልሹ አሰራር፣ ሙስና አፈናም ጄንዚ የተሰኙ ወጣቶችን ወደ አደባባይ እንዲወጡ አገዛዞችንም እንዲያንቀጠቅጡ ምክንያት እየሆኑ ነው። ፖለቲከኛው አቶ ልደቱ አያሌው በኢትዮጵያም ይህ የወጣቶች እንቅስቃሴ ያስፈልጋል ሲሉ ከቀናት በፊት ተናግረው ነበር። ባለፈው ወር ብቻ ወደ አምስት ሀገሮች የጄንዚ እንቅስቃሴ በከፍተኛ ደረጃ መንግስታትም ሀገራትም እየተፈታት እና ኢትዮጵያ ከማንም በላይ ይሄ ያስፈልጋት ይሄን ማድረግ አላለንበት የሕልውና አደጋ መድህን ይሆናል የሚል እምነት የሆኖ ሆኖ በማዳጋስካር ሰሞኑን የተቀሰቀሰውን አመፅም ወታደሮቹም ከወጣቶቹ ጋር ሆኖ የተቀላቀሉት ስለመሆኑ ተዘግቧል። ይህንን ተከትሎም የማዳጋስካሩ ፕሬዚደንት በሀገሪቱ ስልጣንን በኃይል ለመቆጣጠር ሙከራ እየተደረገብኝ ነው ሲሉ ተናግሯል። የፕሬዝደንቱ አዲስ መግለጫ የተሰማው የመንግስት ወታደሮች ባለፈው ወር በሀገሪቱ የተቀጣጠለውን አመፅ እየተቀላቀሉ ስለመሆናቸው በይፋ ከተዘገበ በኋላ ነው። የሀገሪቱ ፕሬዝደንት ራጆ ኤሌናም በአውሮፓውያኑ 2009 በተደረገ መፈንቅለ መንግስት ስልጣን ሲይዙ ከፍተኛ ድጋፍ ያደረገላቸው የካፕሳት ቡድን አባላት በእርሳቸው ላይ ፊታቸውን አዝረው ወጣት ተቃዋሚዎችን መቀላቀላቸው ብርቱ ፈተና እንዲደቅንባቸውም አድርጓል። በአሁኑ ወቅትም የፕሬዚደንቱ ተቀናቃኝ ኃይሎች የሀገሪቱን የጸጥታ ኃይሎች እየመሩ እንደሆነ ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም፣ አበቃን። ቸር ያሰማል።